አድማጭ ተመልካቾች፣ እንደምን አረፈዳችሁ። የሰዓቱን አብይት እና ሰብር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና ከባህር ዳር 15 ኪሎ ሜትር ላይ በምትገኘው መሸንቲም ቲም በታንክ ታጅቦ ህዝብን ሰብስቦ ፕሮፓጋንዳውን ሊነዛ የነበረው የአረጋ ከበደ ቡድን በፋኖ መብረቂያ ጥቃት ደረሰበት። የአረጋ ከበደ ቡድን እግሬ አውጪኝ ብሎም ፈርጥጧል እና አረጋ ከበደ በመሸንቲም ምን ገጠማቸው በዝርዝር እንመለከተዋለን። በሌላ በኩል በአማራ ክልል የሚደረገው ውጊያ በከፍተኛ ሁኔታም እንደቀጠለ ነው። በጎጃም በወሎ ሸዋና ጎንደር የፋኖ ኃይሎች ከአገዛዙ ሰራዊት ጋር ጉሮሮ ለጉሮሮም ተናንቀዋል። በጎንደር የፋኖ ኃይሎች የአገዛዙን ጦር እያርበደበዱትም ነው። ጎንደር ላይ የአርበኛ ሴሳሽብር ልጆች ለስድስት ሰዓት የቆየም ከፍተኛ ውጊያም አድርገዋል። ድልም ተቀናጭተዋል። በዝርዝር መረጃውን እንዳስሰዋለን። እንዲሁም የአብይ አገዛዝ ከሰሞኑን ጎንደርን ሞሽራት ብሎም ሽርጉድ እያለ መሆኑ ይታወቃል። ከዚህ ጋር በተያዘም የታቀደው የሴራ ዓላማም ደርሶናል። ዝርዝር ተሰሙታላችሁን በጎጃምም ከባድ ውጊያ እየተደረገ ነው። የፋኖ ኃይሎች ከአገዛዙ ግዛቶችን እየነጠቁ ነው። የአብይ አገዛዝ በርካታ ሰራዊቱም በውጊያው ሙትና ቁስለኛም ሆኖበታል። እንዲሁ በወሎም የብልጽግና ሰራዊት ከፍተኛ ውርጅብኝ ከፋኖ ኃይሎች ደርሶበታል። ሁሉንም ዜናዎች በዝርዝር እናስደምጣችኋለን። በሌላ በኩል ሽንፈትን የተጎነጨው የብልጽግና ቡድን የጸደይ ባንክን መዝረፉም ተነግሯል። እንዳስሰዋለን በወለጋ የአማራ ኃይሎች ራሳቸውን ለመጠበቅ ከኦነግ ሸኔ ጋር ትንቅንቅ ላይ ናቸው። በወለጋ አስገራሚ ሁኔታም ተፈጥሯል። ልጆቻቸው የታገቱባቸው ቤተሰቦች የአጋቶቹን ቤተሰቦች ማገታቸውም ተሰምቷል። የሸኔ ቡድንም ተመቷል። በዝርዝር ተሰሙታላቸውም። የብልጽግናና የህወሃት ጦርነት ከመቼውም ጊዜ በላይ ተቃርቧል ተብሏል። የብልጽግናና የህወሃት ኃይሎች የቃላ ጦርነት ውስጥ እንገብተዋል። ጉዳዩን በዝርዝር እንመለከተዋለን። እስራኤል የሁቲ ታጣቂዎች ለፈጸሙት ጥቃት ሰባት እጥፍ አድርጌ አጸፋውን እመልሳለሁ ብላለች። ከውጪ የምንመለከተው ጉዳያችን ነው። እኚህንና ሌሎች በርካታ ጉዳዮችን ይዘናል። ሰላም ጤና ይስጥልኝ፣ አድማሽ ተመልካቾች፣ እንደምንቆያችሁ፣ በአርስተ ዜና ያደመጣችሁትን መረጃዎች ጨምሮ ሌሎች መረጃዎችን ወደ እናንተ ላደርስ እዚህ ተገኘቻለሁ። አድማሽ ተመልካቾች ቪዲዮውን ላይክ፣ ቻናሉን ሰብስክራ ሰብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለሕዝብ ልጆች፣ ድል ለጀግኖቹም እንዲሁም ሐሳብ አስተታችሁ እንድሰጡ እየጠየቅን በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው አብራችን ቆዩ። በቅድሚያም ከአዲስ አበባ እስር ቤቶች የደረሰኝን አንድ ልብ የሚነካናም አስደንጋጭ መረጃም ላጋራችሁና ልጀምር። በአንዳንድ የአዲስ አበባ እስር ቤቶች የሚፈጸመው ወንጀሎችና በደሎች ለማመን ያስቸግራሉ ለደህንነቱ ሲባል ይባላል ስሙን የማንጠቅሰው የመጀመሪያም የመርጃ ምንጫችን መርካቶ እቃ በመሸከምና አልፎ አልፎም በመላላክ አራት ቤተሰብ እንደሚያስተዳድር ይገልጽና ታሪኩን እንዲህም ያስረዳናል። እኔ ፍጹም ድሃ ነኝ። መጋቢት ወር መጨረሻ ላይ መገናኛ አካባቢም አንድ ሲቪል የለበሰና ሰውነቱ በስፖርት የዳበረም ወጣት በአስከምጠብቅበት ምሽት አንድ ሰዓት ላይ ጠራኝ። አቤት አልኩት። መታወቂያ አለኝ። የአዲስ አበባ መታወቂያም ሰጠውት። ስልኬን ተቀ በለኝ ሰጠሁት። ስልክህ ዳታ የለውም ካርድ ሙላልኝ፣ የሃምሳ ብርም ካርድ ሞላሁለት። በስልክ ውስጥ ያለውን ነገር ካየ በኋላ ምንም ነገር ማግኘት አልቻለም። ሆኖም እኔን በአይኑም እየገላመጠኝ ፎቶ ጋላሪ ውስጥ ልሙጥ ባንዲራም ዳውንሎድ አድርጎም ልሙጥ ባንዲራ ይዘሃል፣ እናም በቁጥጥር ስር ውልሃል አለኝ። ለመናገር ስሞክር በጥፊ መታኝ። ደነገጥኩኝ። ረኔ ስለ ፖለቲካ የማውቀው ነገር የለኝም ልጆች አሳዳጊ ነኝ ብዬም እምበይን እያነባሁኝ ስለ ምነው አያ ሾላ ማረሚያ ቤት ትገባለ፣ ካልሆነ ሶስት ሺህ ብር ክፈለኛለኝ። እኔ ምንም የለኝም ስለው በቀጥታ ሾላ ወስዶም ማረሚያ ቤት አስገባኝ። በጣም ድንጋጤም ፍርሃት ይታይብኛል። ማረሚያ ውስጥ ስገባ በርካታ ወቅታዊ ታፋሾች፣ የማውቃቸው ነጋዴዎች፣ ባለሙያዎች፣ አመራሮች፣ ወዛደሮች፣ ሌቦችና የሌባ ተቀባዮች በእነሱ አጠራር የእጁ ባለሙያዎች ብቻ የሌለ የለም። ታሳሪዎቹ በአብዛኛው የአማራና ትንሽ የወላይታ ተወላጆች ናቸው። አሁን ፍርሃት የለቀቀኝ ከእኔም የባሱ ታሳሪዎች አሉ ብዬም ተጽናናው። የሌላኛው ታሳሪ ታሪክን እንመልከት። የምዕራብ ጎጃም ዳንግላ ወረዳም አዲስ ኪዳን ተወላጅ ነው። አጋጣሚ ሊያገባም ወደ አገሩ ሊሄድ የባስ ትኬት ቆርጦም አልጋ ይዞ ካለበት እቃም ገዝቶም ሲገባ ቀበቶ የፋኖን ይመስላል ተብሎም እንደተያዘና ከፍተኛ ገንዘብ ተጠይቆም መክፈል እንዳልቻለም ተናግሯል። ስለ ሲያወራ ሌሎች ታሳሪዎች እያለቀሱም እንደሰሙት ይናገራል። ሶስተኛው ባለታሪክ ታሪክ ደግሞ የካ ክፍለ ከተማ ውስጥ የሚሰራም የመንግስት ሰራተኛ ነው። የተያዘው ከቢሮም እንደሆነም የአንዳንድ ሚዲያዎች ፖስት ላይክ አድርገሃል ተብሎም እንደሆነ ያስረዳል። እሱ ግን ላይክ እንዳላረገና አንድ የተጣለው ሰው ተመሳሳይ አካውንት ከፍቶም ላይክ አድርጎና ስክሪንሹት በማድረግ እንዳስያዘው ያስረዳል። አራተኛው ታሳሪ ደግሞ ይህንን ይመስላል የካ ክፍለ ከተማ የሚሰራም ይብልጽ ና አመራር ነው። የታሰረበት ምክንያት ደግሞ በስራ ምክንያት የተጣላት አንዲት አመራር እሱ መድረክ የሚመራበትን ስብሰባ ከጀርባው በፎቶሾፕ ድል ጅግ ነው ፋኖ ብላ እንዳቀነባበረችበትና ስክሪንሾት አድርጋ እንዳሳሰረችው ይናገራል። አምስተኛ ታሳሪ ግለሰቡ የዛሬ አራት ዓመት መንግስት የክተት አዋጅ ሲያወጅ የዘመተና ብሬን የማረከም የአማራ ክልላዊ መንግስት ሰርተፍኬትና ስልሳ ሺህ ብር የሸለመው መሆኑን ተናግሮ አሁን ላይ በ ንግድ ስራት ሰማርቶም እንደሚተዳደር ያስረዳል። ነገር ግን ሲቪል ለባሾች ገንዘብ ጠየቁኝ አልከፍልም ብዬም ታሰርኩኝ ይላል። መሰረት ሚዲያ ባደረገው ማጣራት ሁሉም የሚታፈስ ሰው አማራጭ ይቀርብለታል፣ ወይ ገንዘብ ይከፍላል፣ ካልሆነም ይታሰራል። ዋናው ጉዳዩ አንዳንዱ በዘመድና በእጅ መንሻ በሁለት ቀን ይፈታል፣ የኔ ቢጤ ዘመድም ገንዘብ የሌለው ሀያ ቀን ታስረን እንፈታለን። በየቆይታ ማረሚያ ቤት ውስጥ የምትበላውም የምትጠጣውም የለም እንጂ ምንም አይነት ጥቃት አልደረሰብንም የሚለውም የመጀመሪያው ባለታሪካችን ፣ እንዲያውም አንዳንድ ፖሊሶች እስከ መቼ ይሁን እያሉም ይበሳጫሉ ሲል ይናገራል። ማክሰኞ ዕለት በካቴና ታስረን በሽፉን መኪና ወደ ሌላ ቦታ ይወስዱናል። ለምን ስንል አቃቢ ሕጎች ይመጣሉ እነሱ እንዳያዩም እንባላለን። ፍርደኛ ታሳሪዎች ይህን ሚስጥር ይነግሩናል። ነገር ግን መፈታት የሚባል ነገር የለም በማለትም ያስረዱናል ይላል ባለታሪኩም። ሁለተኛው ባለታሪካችን በዚህም ይስማማል። ስትታፈስ ቢዝነስ ይሰራብሃል ወይ ለሲቪሎቹ ከፍለህ ትለቀቃለህ ወይ ለኢንስፔክተርና ተከፍለ በሁለት ቀን ትፈታለህ። ሌላውና ታላቁ ቢዝነስ ስትያዝ የተቀበሉትን ስልክ ካልከፈል ካልከፈልክ በታሪክ አይመለስልህም ብቻ ምልበልህ አንዱ ተበድሮ አንዱ ከዘመድ አስልኮም ሌላው ጥሮ ግሮ የገዛው ስልክ አይመለስም በማለት ሁኔታውንም አስረድተዋል። አንዳንድ የመንግስት ሰራተኞች ከደሞዛቸው እየተቆረጠም በቴሌ ብድር የገዙት ስልክ እንደማይመለስላቸው ጭምር የጠቆሙት እነዚህ የቀድሞ ታሳሪዎች እውነት መንግስት ይህንን ጃ እያውቃሉ ወይ? ሲሎም ጥያቄም ያቀርባሉ። አንደኛው ባለታሪክ በድጋሚ ይናገራል። እውነት ለመናገር ፍትህ ከስታለች እንጂም አለች ማለት ይከብዳል። ፍርድ ቤት ከቀረብክ ይለቁሃል፣ ማረሚያዎች ይናደዳሉ። ግን ምን ያደርጋል? ማን ወደ ፍትህ አደባባይ ያደርስሃል? ይላል። ይህ ባለታሪክ ይቀጥልና እኔንም ስልኬን ቀምቶ ገንዘብ የጠየቀኝ የመርማሪ ኃላፊ ኢንስፔክተር ኮማንደሩን አሁንም አለ። ነገር ግን እኔ ስምን ቀን ተመላለስኩ። አሁን እንደ ሌሎቹ ተስፋ ቆረኩኝ። እቁብ ጥዬ የገዛሁትን ስልክ አይኔ እያየም አስረከብኳቸው። ለሀገሬ አንድ ነገር እንዳበረከትኩኝ እቆጥረዋለሁ ይላል። ስልኬ ይቅርብኝ። የኔ ጥያቄ ሲቪሎች በዚህ ልክ ገንዘብ እያሉም ከጠየቁ እስከሚጣራም የተያዘ ንብረት ካልተመለሰም መንግስትና ሕዝብ እያራረቁት አይደለም ወይ ነው ጥያቄ። እውነት የላይኛው የመንግስት አካል ይህንን መሬት ላይ ያለ ግፍ ያውቀዋል ወይ ብሎም አስተያየቱን አጠቃሏል። እኛም በዚህ ዙሪያ ያሰባሰብነው መረጃ በዚህ ቋስተናል። አሁን በቀጥታ ወደ ሌሎች መረጃም አልፋለሁ። ወደ ሌላኛው መረጃ ስናልፍ ጎንደርን ክልል ለማድረግ የአብይ አህመድ አሽከሮችና የበአዴን ወዳደሮች እየጣሩ መሆኑ ተሰማ። የአብይ አህመድ መጽሐፍ ሚስጥርና ተላላ የአማራ ምሁራኖች ሲገለጡ እንደሚከተለው ትንታኔውን አቀርባለሁ። አብይ አህመድ በርካብና መንበር መጽሐፉ ላይ እንዲህ ብሎም ይናገራል የሚፈልጉትን ተናገርላቸው፣ ከዚያም ወደ አንተ ይመጣሉ፣ ከተጠቀምክባቸው በኋላም ጣላቸው፣ ይላል የአብይ አህመድ መጽሐፍ። እንዲሁም በሬበሬ ሆይ ገደሉን ስታይ ገደል ገባ ሆ ያለም የአብይ አህመድ መጽሐፍ ይዘረዝራል። ከዚህ አብይ አህመድ መጽሐፍ የምንረዳው አብይ አህመድ ክህደትን እንደ ዋነኛም ስትራቴጂም እንደሚጠቀሙ ነው። አብይ ወደ ስልጣን እንደመጣም የተናገሩ ማስታወስም ያስፈልጋል። ሳናጣራ አናስርም፣ በኔ ዘመን በፖለቲካ አመለካከቱ የሚታሰር አይኖርም፣ አስፓልትና ድልድይ ስለተሰራ ሀገር አደገች ማለት አይደለም ብሎም ተናግሮ ነበር አብይ እንደሚጠየፍናም አብዛኛው የአፍሪካ ሀገራት መሪዎች ከስልጣን የማይወርዱት ስለሚገደሉ ነው። ስለዚህ በኔ ዘመን ጦርነት የሚባል ነገር አይኖርም ሲልም ተናግሮ ነበር አብይ። ሲያወራ የነበረው ተቃራኒውን ነው። ከሁለተኛው የዓለም ጦርነት ወዲህ ብዙ ህዝብ ያለቀበት ጦርነት አካሂደዋል። ከአንድ ሚሊዮን ህዝብ በላይ ያለቀበት የትግራይ ጦርነትን ቀስቅሷል። አሁንም የትግራይ ጦርነት ሌሎች ጦርነቶችንም ወልዷል። የአማራ ክልልን ጦርነትም መመል ማመልከት ያስፈልጋል። ከኤርትራ ጋርም ጦርነት ለማድረግ ሸብረብ እየተባለ ነው። ሰሞኑን ጎንደርን እንሞሸራት በሚል ገቢም እየተሰባሰበ ነው። በጎንደር እየተካሄደ ያለውንና ለወደፊቱ ለሚካሄደው ሰፊ ኮሪደር ልማት በሚል ገንዘብም እየተዋጣ ይገኛል። ይህ ፕሮጀክትም በጠቅላይ ሚኒስትሩ ሀሳብ አምንጭነት እየተካሄደ እንደሆነም ይነገራል። አማራን ቀስ በቀስ ለማዳከም የተቀየሰ ሴራ እንደሆነም የውስጥ አርበኞች ይናገራሉ። አንዳንድ ከጎንደ ወደ አክቲቪስቶችና ምሁራን ተብዮች ተላላዎች አማራ ላይ እየተሰረ እንደሆነ ምንም የባነኑ አይመስሉም። ከዚህ በፊት አብይ አህመድ የአማራ ክልል ምስልን የአመራሮችን፣ የሃይማኖት መሪዎችን ሰብስቦ እንዲህ ብሏቸው ነበር ጎርጎራን ስንሰራ እየተቃወመን የጎጃም ህዝብ ነው ማለቱ አይዘነጋም ጎጃምና ጎንደርን ለማቃቃር ነው ይህንን የተናገረው። ነገር ግን አልተሳካለትም። አንዳንድ ተላላ የጎጃም ምሁራንን ተጠቅሞ ኮሪደር የሚባል ብልጭ ልጭ ፕሮጀክት ይሰራና ጎጃም ስለለማ ወሎ አኮረፈ ብሎም ይናገራል። ከዚያም ከጎጃም አካባቢ የወጡን ምሁራን ተብዬዎች ነገሩን ያራግቡታል። ልክ አሁን የጎንደር ተላላዎች እንደሚያደርጉት ማለት ነው። በቀጣይ ወሎ ኮሪደር ልማት በሚል ብልጭ ልጭ ፕሮጀክት እየሰራና ሸዋ ረፈ ብሎ ጠቅላይ ሚኒስተሩ ይናገራል። ከዚያም በሙሉ የአማራ ምሁራን ተብያዎች ተላምጠው ልክ እንደማስቲካ ተተፍቶ ይጣላሉ ማለት ነው። ከዚያም ትልቅ ስጋት የሆነበትን የአማራ ትግል ያዳክማል። ከዚህም አልፎ እርስ በእርስ ለማዋጋት መጣሮም አይቀሬ ነው። የአማራ ፋኖ በጎንደር ያሉ አመራሮች አማራን ለመከፋፈል የተጠነሰሰው ሴራ መሆኑ ገብቷቸው ሁሉም የአማራ ህዝብ ሊረዳ ይገባል ሲሎም እዚህን የአብይ አህመድን ሴራም ገልጠውታል። መሪ ቃሉን ጎንደርን እንሞሽራት ነው የሚለው የፋና አመራሮች ሲገልጹት፣ ጎንደርን የሚሞሽራት ለማን ሊድራት ነው ሲሎም ይጠይቃሉ። የኦሮሞ ብልጽግና ኦህዴድ ታላቋን ኦሮሚያን ለመመስረት አማራንና ትግራይን በቅድሚያን ከፋፍለን እናዳክመ ያለም ይመስላል። ከጎንደር ከተማ ቅርብ ርቀት ላይ መብራት የለም። መሃል ጎንደር ከተማ ውሃ ማግኘትም ከባድ ነው። ከፈረሱ ጋሪው የቀደመበት ዘመን ላይ ነን። በአሁኑ ሰዓት በተለይም የአማራ ምሁራን ብልጥ መሆን አለባቸው። ካልሆነ ህዝቡን እያስበሉት ነው። በሌላ በኩል የብልጽግናና የህዋት ፍጥጫም እንደቀጠለ ነው። የብልጽግና ኃይሎች በየቀኑ በህዋት ኃይሎች ላይ ጦርነት ቀስቃሽ ንግግሮችን እያደረጉ ነው። በሌላ በኩል የህዋት ኃይሎችም የፌዴራል መንግስቱ አያያዙም በዚሁ የሚቀጠለ ከሆነ ጦርነት የማይቀር ነው እያሉ ነው። የጠቅላይ ሚኒስትሩ አፈቀላት ሱሌማን ደደፎም ዛሬ ባወጣው ጽሁፍ ህወሀት ላይ ዛቻ የሚመስል ጽሁፍም አስፍሯል። ጠቅላይ ሚኒስትሩ ከዚህ ውጪም ሊያስቡ አይችልም የተባለውን የሱሌማን ደደፎን ጽሁፍ እንደሚከተለውም አነበዋለሁ። ሱሌማን ደደፎም የህወሀት ነገር ብሎ ይጀምራል። ይህ ጸረ ኢትዮጵያ ቡድን በህዝብ ተጋድሎም ከስልጣን ከተወገደበት ጊዜ ጀምሮም እስከዛሬ ድረስ በህገወጥ መንገድ ሲሰራ ቆይተዋል በሰሜን እዝ የመከላከያ ኃይላችን ላይ ጥቃት ከተከፈተበት ጊዜ አንስቶ እስከ ዛሬም ድረስ የሀገራችንን ህልውና የሚፈታተኑ በርካታ ህገወጥ ድርጊቶችንም እየፈጸመ ይገኛል። ይህ ቅጥረኛ ቡድን አሁንም ለሌላ ዙር ወታደራዊ ዘመቻም እየተዘጋጀ ነው። ከውጭ ጠላቶቻችን ድጋፍ የሚያገኝበት ሁኔታ ለማመቻቸት እየተላላከም እንደሚገኝ እየተሰማ ነው። ይህ ክልላዊ ፓርቲ ለመሆን የሚያስችለው ህጋዊ መስፈርቶችን እንኳን ሟላም በህገ ወጥ መንገድ እየተንቀሳቀሰ የሚገኘው ዘረኛ ቡድን አንዳንድ ጊዜም ግልጽ ባልሆነ መንገድ ምክንያት ዓለም አቀፍ ግንኙነቶችን ሲያካሄድም እያስተዋለ ነው። ህጋዊ ህልውና የሌለው ይህ የማፊያ ቡድን በማንኛውም ምክንያት የሀገራችን ሉዓላዊነት እስከ መጻረር በሚደርሱ ድርጊቶች ላይ እንዲሰራም ሊፈቀድለት አይገባም። ህወሓት በብዙ በቂ ምክንያቶች ወንጀለኛ ቡድን በመሆኑም የሀገራችን ብሔራዊ ደህንነት እየተጣረረ መቀጠል የለበትም ሲል ህወሓት ላይ ጦርነት ቀስቃሽ ንግግር ጽፏል። እንግዲህ ትላንት ኤርትራን ለትግራይ ወደቧን ልትፈቅደን የሚል ዜና ከወጣ በኋላም በብልጽግና ቤት ጩኸቱ በርክቷል። ሁለቱ ኃይሎች በየቀኑም ዛቻዎችን እርስ በርስ እየተሰነዛዘሩ ነው። በቀጣይ ምን ይፈጠር ይሆን? አብረን እንመለከተዋለን። አሁን በቀጥታ ከአማራ ክልል ወደ ተሰሙ የጦር ግንባር መረጃዎችም አልፋለሁ። በቅድሚያም ጎጃም ላይ በሁሉም የአማራ ግዛቶች በቀጠለው ዘመቻ አንድነት አመርቂ ድሎች እየተገኙ ቀጥለዋል። የዘመቻ አንድነት ትሩፋቶች ከአደረጃጀት እስከ ግንባር ትጋድሎም ከግንባር ትጋድሎም እስከ ህዝባዊ መስተጋብር ተጠናክሮ በቀጠለበት በዚህ ወቅት 48ኛ ቀኑን ባስቆጠረው የዘመቻ አንድነት የአማራ ፋኖ በጎጃም የሶስተኛ ጎጃም አገው ምድር ክፍለ ጦር የቢት ወድድ መንገሻ ጀንበር ብርጌድ በጠዋት ጊሳ ከተማ ምሽጎ የነበረውን የብልጽግናን መንጋ ጠራርጎታል። በጠዋቱ በተደረገው ፈጣን ማጥቃት የፋኖ ኃይሎች የቢት ወድድ መንገሻም ጀንበር ብርጌድ አባላት ጊሳ ከተማ የነበረውን የብልጽ ግናንት ጦር በመደምሰስ ከተማዋን በቁጥጥር ስርም አውለዋታል። ግስጋሴና ድሉ ተፋፍሞም ይቀጥላል፣ ህዝባችንንም ነፃ ይወጣል ሲሉን የፋኖ ሃይሎች ገልጸዋል። በዚህ ውጊያ በርካታ የብልጽግና ሰራዊት ቁስለኛና ምርኮ መደረጉን ነው የፋኖ ሃይሎች ያስታወቁት። በሌላ በኩል በዚሁ ጎጃም ላይ ሁሉንም ቀበሌዎች እቆጣጠራለሁ በሚል ታጥቆም ለዘረፋና ለወረራም ከቆየ ከተማም የተነሳውም የአብይ ድኩማን ጦር ሁለት ቀን ሙሉ ደረገው የውጊ ኦፕሬሽን አንድ ኪሎ ሜትር እንኳን ሳይንቀሳቀስ በትንታጎቹ የደባይ ጮቄ ፋኖች ተቀንድሾ ዛሬም እንደ አይጥ ከነበረበት ጉድጓድ ተመልሶ ገብቷል። ቆይ ደባይ ጮቄ ብርጌድ እንደሚታወቀው ካሉት 23 ቀበሌዎች 22ቱን በራሱ በፋኖ መዋቅር ስርዓት በመዘርጋት እያስተዳደረ የሚገኝ ብርጌድ ሲሆን በየትኛውም ቀጠና ብርጌድናም ክፍለ ጦር እየተወረወረ ጀብዱ በመፈጸም የሚታወቅ ብርጌድ ነው። ዛሬም ያንን ታሪኩን በማስቀጠል አሰብስፍ የመጣውን የብልጽግናን ጦር ሙትና ቁስለኛውን አስታክፎት ቀጠናውን ንጻ አድርጎም እየተጎማሸረም ይገኛል ሲሉም የፋኖ ኃይሎች ገልጸዋል። እዚሁ ጎጃም ላይ ስንቆይ በታንክ ተደብቆ በድጋሚም በአማራ ትከሻ ላይ ለመፈናጠጥ ከላይ ከታች የሚለው የነአረጋ ቡድን ከባህር ዳር በ15 ኪሎሜትር ርቀት በምትገኘው መሸንቲ ከተማ ላይ ብን በግድ ሰብስቦም ጸረ አማራ አጀንዳ ለማራገብ ሲሞክር ለበልባሎቹ የአማራ ፋኖ በጎጃም አንደኛ ክፍለ ጦር አመራሮችና አባላት ብትንትኑን አውጥተውታል ተባለ። በታንክ ታጅበው መሸንቲ ላይ ህዝብን አስገድደውም ሊሰበስብ የነበረውም ቀጣፊው ካድሬ እግር ያውጭኝ ብሎም መፈርጠጡ ነው የተነገረው። ይህ ህዝባችን አጀንዳም ከህልውና ጦርነቱ ጋር ነው፣ ዘመቻ አንድነት ይቀጥላል ሲሉም የፋኖ ኃይሎች ገልጸዋል። በዚህ ዘመቻም በርካታ የብልጽግና ሰራዊት እንደተመታ ነው የተገለጸው። በሌላ በኩል ወራሪው ኃይል ባንክ መዘረፎም ተነግሯል። ይህ ብልጽግና ኃይል በእነማይ ወረዳ የቀብሃና በተባለች ንዑስ ከተማ የንጹሐን ነዋሪዎችን ቤት ንብረት ዘርፏል፣ ቤቶችንም አውድሟል። ከተማ ውስጥ የነበረውን ጸደይ ባንክንም ዘርፎ ሸሽቷል ሲሉ የፋኖ ኃይሎች አስታውቀዋል። ለተከታታይ ቀናት ከብልጽግና ጋር የተፋለሙት የበላይ ዘለቀ ልጆች ከየአካባቢው ተጠራቅሞም የመጣውን የወራሪውን የብልጽግና መንጋ አከርካሪውን ሰብረነዋል ሲሉ የፋኖ ኃይሎች ገልጸዋል። በእነማይ ወረዳ የሚገኘው በአማራ ጎጃም ስምንተኛ በላይ ዘለቀ ክፍለ ጦር አባ ኮስተር ብርጌድ በየአቅጣጫው ባደረገው አውደ ውጊያ በብልጽግና ኃይል ላይ ሰብአዊና ቁሳዊ ኪሳራም አድርሶበታል። ይህ በእንዲህ እንዳለ ወደ ጎንደር ስናልፍ አለመው ከፈጩት የጤፍ የለው ጥሬም ለሺህ አንድ ይበቃል። ቆፍጣና ጎንደሬም የተባለላቸውም ረነ ተኳሹ እነ ሞታይ ፈሬም አማራነት ልብሳቸው ከልብ የታጠቁ ናቸው እና ድሬ የሚባልላቸው ጸይሞቹም፣ የአርማጭ ሆተን አዳፊዎች በአርበኛ ዶክተር አታለለም ሰብሳቢነት የሚመራው የአፋጎም አካል የሆነው ግዙፉ የዋዌ ጎቤ ክፍለ ጦር ከሳንጃ ወጣ አብሎም ሙሴ ባንክ ቀጠናም ከጠዋቱ 1 ሰዓት እስከ 6 ሰዓት በተደረገም ከፍተኛ ውጊያም ከአስታውለት በላይ የብልጽግና ኃይል ደምስሰው አካባቢውን ተቆጣጥረው እየተጎማሸሩ እንደሚገኝም የመረጃ ምንጮቻችን ገልጸውልኛል። ይህ በእንዲህ እንዳለ ይህ ጦር በሌላ ግንባር በሰበር ዜና የአማራ ፋኖ አንድነት በጎንደር ጎቤ ክፍለ ጦር በታች አርማጭሆ ወረዳም ከጎንደር ወደ ሁመራ ባለው ጥቁር አስፓልት ከሳንጃ ከተማም እስከ ኢትዮጵያ ድንበር ድረስ የብልጽግናን ጦር ከበባ ውስጥ በማስገባት 32 ክላሽንኮቭ አንድ ብሬን የማረከ ሲሆን 15 ጸረ ሽምቅ የብልጽግና ኃይሎችም ተደምስሰዋል ተብሏል። የሚሊሻ ቁስለኛ ተቆጥሮ ማያልቅም ሲሉም የፋኑ ኃይሎች አስታውቀዋል። ይህ በእንዲህ እንዳለ ወደ ወሎ ስናልፍ ይህ ወሎ ዘመቻ አንድነት ተጋሎ ዛሬም በድል እንደቀጠለ መሆኑ መሆኑ ተገለጸ። የብልጽግና የአንድ ቡድን አገዛዝ በአውደ ውጊያ እየገጠመ ያለውን ሽንፈት ለማካካስ ሕዝቡ ላይ ግፍ መፈጸሙንም አጠናክሮ ቀጥሎበታል። ሁለንተናዊ ሽንፈቱን እየተከናነበ ያለው የአገዛዙ ኃይል ሕዝብ ላይ ግፍ መፈጸሙን አጠናክሮ የቀጠለበት ሲሆን ከዚሁ ጋር በተያዘ በአውደ ውጊያም በአሳምኖ ክፍለ ጦር በርካታ ሁዳደር ሚሊሻ የተደመሰሰበት አገዛዞን የጉብልፋት ወረዳ የሃራ ሚሊሻዎችን ለጥፋት በመላክ ላስቴገራዶ ላይ ዘጠኝ አሳምኖ ክፍለ ጦር ነበልባሎች ቤተሰብ እንዲሁም ዶሮ ግብር ላይ የአንድ ፋኖ ቤተሰብ በአጠቃላይ አስር የፋኖ ቤተሰቦች ቤት በማቃጠል ጸረ አማራ ተግባራቸውን አጠናክረው ቀጥለውበታል። ይህ አስነዋሪ ጸረ አማራና ጸረ ህዝብ ተግባር በአገዛዙ ከፍተኛም የሰሜን ወሎ ዞን አመራሮች ትዕዛዝ የተፈጸመ ሲሆን፣ አላማው በአውደ ውጊያው ያጡትን ድልና የደረሰባቸውን ኪሰራም በእርስ በእርስ ግጭትና የማህበረሰብ መካከል መጠራጠርም በመፍጠር ከገቡበት አዘግት ለመውጣት እንደ መውጫ ስልት እየተጠቀሙበት እንደሆነም ለማረጋገጥ ተችሏል። ስለሆነም መላ ሰራዊታችን ህዝባችን፣ የአማራ ህዝብ የህልውና ትግል ከህልውና ባሻገር የአገር ባለቤትነት ለመሆን የሚደረግ ትግል መሆኑን ልብ በማለት በአገር አፍራሾች ጸረ ህዝብ ተግባር ሳንዘናጋ ሙሉ ትኩረታችንን ዋናው ዓላማችን ላይ ማድረግ አለብን ሲሉም የምስራቅ አማራ ኮር አንደ ሳምኖ ክፍለ ጦር ከፍተኛ አመራሮች ገልጸዋል። ይህ በእንዲህ እንዳለ ወደ በሆሮ ጉሮ ወለጋ ዞን አቤድ እንጎሮ ወረዳን በጋሪሮ ቀበሌ የኦሮሚያ የፀጥታ አካላት በፈጸሙት ጥቃት ሁለት አማሮችን ገድለው በመቶ ስልሳ አባ ወራዎች ላይም ቀለባቸውን ዘርፈውና አቃጥለው ተመልሰዋል። ልብ አድርጉ፣ ይህንን የፈጸመው የሸኔ ቡድን ሳይሆን የኦሮሚያ የፀጥታ አካሎች ናቸው። እነዚህ ሲመች በሹካ ሳይመች በማንኪያም እንደተባለው አማራን እየገደሉም እያቃጥሉም እየዘረፉም ይገኛሉ። ከጋሪሮ ቀበሌም አማራ ሙሉ በሙሉና ከጎርቼ ቀበሌ ሙሉ በሙሉ አማራውን አፈናቅለውና ንብረታቸውን ዘርፎም ቤታቸውን በዚህ መልኩም አቃጥለዋል። ቀጣይ አሁን ተረኛ ብለው የለዩት ደግሞ ዋጁ 01 ቀበሌም አማራዎችን ሲሆን ለዚህ ደግሞ ከወዲሁም ስራቸውን ጀምረዋል። ይህ በእንዲህ እንዳለ ሰሞኑን አራት የተለያዩ ቦታዎች ላይ አማሮች ተገድለው ታግተዋልም። አራቱ ቦታዎች ላይ ከአዲስ አበባ ጀርዳጋ ሲመለሱም የነበሩ አራት ሴቶች አማራዎች ሰቀላና ጀርደጋ መካከል ሲታገቱ ሦስት ወንዶች ደግሞ ሩጠው አምልጠዋል። ከአዲስ አበባ በሻምቡ በኩል ተምጆ ሲሄዱ የነበሩ ባልና ሚስቶች ለኩ አካባቢም ሴቷ በሸኔታ ግታ ወንዱ ሩጦ አምልጧል። ሲቡ ስሬ ወረዳም 13 አማራዎች በሸኔታ ግተዋል አልተለቀቁም። አቤ ደንጎሮ ወረዳም ሮች ከቱሉ አዩም ከተማ በምሽት በሽራ ሀመድ የተባለን ደካማ አባባጅም ወንዝ አካባቢ ገለውት ኦራርጠው እንደ ጣሉት ነው የመረጃ ምንጮች የገለጹት። በዚህ የተነሳም በትላንትና ሁለት የአማራ ወጣቶች ጫቶ ጫካን ከፍ ብሎም ለአንሲያ አካባቢ የመሸገውን ሸኔን ለመምታት ሞክረው ነበር። ሁለት ሸኔ ሲገደል አንድ አማራም ቀላል ቁስለኛም አስተናግዶም ሸኔ ሸሽቶ ሲጠፋ መከላከያም ተተክታ ከመከላከያ ጋር መዋጋቱም አስፈላጊ ስላልሆነም ተኩሱ ወዲያው እንዲቆም ተደርጓል ሲሉም የአካባቢው ነዋሪዎች ገልጸዋል። ሌላውና ዋነኛውም ዛሬ ከጊዳ ከተማ ወደ አዲስ አበባ ሲጓዙ የነበሩ 17 የኦሮሞ ተወላጆች ታግተዋል። ሁሉም ወንዶች ናቸው። አንድ ታታ ሙሉ ሰው የተባለው ፍጹም ውሸት ነውም ሲባል የአካባቢው ነዋሪዎች ተናግረዋል። በዚህ የተነሳ ከ650 በላይ የመከላከያ ኃይል በሰፊው ዲቹ አካባቢ እነዚህን ባለጊዜ ፍለጋም ተሰማርቷል። አጋቾቹ ተጠይቀው ከሦስት ቀን በፊት ሲቦሱሬም ወረዳ ኦነግ ያገታቸው 13 ተማሪዎች ከተለቀቁም እኛም የያዝናቸውን እንለቃለን የሚል አጭር መልስም ሰጥተዋል። ሌላው ትላንት ዳኒስ አካባቢም ሸሬን መታችሁብን በሚል መከላከያ በተለያዩ የደንጎሮ ወረዳና የሆሮ ጉድሮ ወረዳን ቀበሌዎች ላይም ገብቶ አሰሳ ሲያደርግ አድሮም ዛሬ ውሎም ጨምሮ አሰሶ ምንም ጉዳት ሳይደርስ ከአካባቢው መውጣት ጀምሯል። በመጨረሻም ከውጭ ያዝነውን መረጃ እናገራችሁና እናብቃም። ሁቲዎች ያስወነጨፉት ሚሳኤል የእስራኤል ዋና አውሮፕላን ማረፊያም አቅራቢያም ወደቀም። ከየመን የተወነጨፈው ሚሳኤል በእስራኤል ቤኑጉሪያን አየር ማረፊያ ዋና ተርሚናል አቅራቢያም መውደቁን የእስራኤል ባለሥልጣናት ተናግረዋል። ትክክለኝነቱን ያልተረጋገጠና በኦንላይን ላይ የተለቀቀም ተንቀሳቃሽ ምስል ላይ እንደሚታየው አሽከርካሪዎች ሚሳኤል በአቅራቢያው ሲያርፍ ለመሸሸግ ሲሯሯጥም ይታያሉ ከቴል አቪቭ መውጫ ላይ በሚገኘው አውሮፕላን ማረፊያ አቅራቢያ ያረፈው ሚሳኤል አካባቢውን በጥቁር ጭስም ሸፍኖታል። አራት ሰዎች በፍንዳታው እየተጎዱ ሲሆን ሌሎች ሁለት ሰዎች ደግሞ ወደ መሸሸጊያቸው በሚያምሩበት ወቅት ጉዳት እንደደረሰባቸው የእስራኤል ሚዲያም የአደጋ ጊዜ ሠራተኞችን ጠቅሶም ዘግበዋል። የእስራኤል መከላከያ ሚኒስትር እስራኤል ካስ በመግለጫው ላይ ያጠቃንን ማንንም ቢሆን ሰባት እጥፍ መልሰን እናጠቀዋለን ሲልም ዝቷል። የሁቲ ወታደራዊ ቃል አቀባይ ያህያ ሳሬም በቴሌቪዥን በሰጡት መግለጫ የእስራኤል አየር ማረፊያ ከአሁን በኋላም ለአየር ጉዞ ደህንነቱ የተጠበቀም አይደለምም ሲሉም ተናግረዋል። አየር ማረፊያው ለአጭር ጊዜም በረራዎችን እያቋረጠ ቢሆንም አሁን ግን ተመልሶ ስራ ጀምሯል። አድማጮች ለሳቱ ያስኩላችሁ ምርጆች እነዚህን ይመስላሉ። በሌላ ምርጃ እስካገኛችሁ ቸር ያሰማን።